አንድ ቤት ውስጥ ሩሜት አይደላችሁ? ምን አይደላችሁ? በቸርች አልተመረቃችሁ በምናምን አለ፣ የእናንተ ምን ይባላል? ምን ይባላል እንዴ? ቁጭ ብላችሁ ከዛ በኋላ ስለ ሰው ስታወሩ ቁጭ ብላችሁ ስለ ሰው ስታወሩ ስለ አፈታች ፈታች፣ አንቺን ፈተሻል። ከአንድም ሁለት ሶስት ባለትዳሩ ከሚያደርገው በላይ ስታደርጊ ነበረ። እነዛ በትዳር ፈቶ አግብቶ የፈቱትማ የተከበሩ ሴቶች ናቸው አትሊስት የተከበሩ ሴቶች ናቸው። ኦፊሻሊ አግብቶ በቸርች ተመርቆ ከዛ በኋላ አግብቶ ወልዶ ነው አንቺም ልትባይ ነው። የቸርች ነገር አናውራ፣ የቸርች ነገር አናውራ። የቸርች ነገር ከተነሳ ብዙ ብዙ ብሶት ነው የሚነሳብኝ ነ ተውን ጋይስ። እኔ ብዙ ነገሮችን ተናካክቼ ዛሬ ደግሞ አንድ ላይ የሚኖሩ ስምንት ዘጠኝ ዓመት ቀለበት ሳያረጉ በቸርች ሳይመረቁ ቸርች እያገለገሉ የሚቀመጡ ሰዎች እንዳይፋቱ በኔ ምክንያት እኔ እሱም ይከፋኛል። ወንድ ልጅ ቤት ውስጥ አስቀምጦሽ ወጥ እየሰራሽ አቅፎሽ እየተኛ ቀለበት ካላደረገልሽ ቸርች ኪዶ ካላ አስመረቀሽ እንጋባ ካላለሽ፣ ማን ቤት ነሽ አንቺ? ሰው የምታሚውደሽ አግብቶ የፈታው ከአንድም ሁለት ሶስት ወንድ እየቀያየርሽ ከዚኛው አፓርትመንት ከዛኛው አፓርትመንት ከዚህ ጋር ሁለት ዓመት ትኖሪያለሽ፣ ከዛኛው ጋር ማይግነስ። እንደ እኔ ክፉ አታስሩኝ። ሰው እንዳሁን ለማድረግ አልተቀመጥኩ። ወንድ ልጅ ቤቱ ሄዳችሁ አትኑሩ። ሌላ ደግሞ ሳያገባችሁ እንጌጅ ራሳችሁን አታርክሱ። ለምን አባቱ እንጌጅ ያርግ? ቀለበቱን ይግዛ። የት አባቱ ለአግባሽ ይበልሽ፣ በክብር የአግባሽ አሜሪካን ቢሆን የት አባቱ ለምን አባቱ ነው? ቤቱ ገብተሽ አንቺ በባዶ ምስት የምትሆኝ። እና ሰው አትሙ። እንደ እናንተ አይነት ሰዎች ሰው ስታሙ ያንገበግበኛል፣ እናደዳለሁ። ነው ቡና የቀዘቀዘ ። ዛሬ ምንድነው? ምን ቀን ነው ግን እኔ ቲክታክ የከፈትኩት ዛሬ? አይ ቡና ለጠጣ ቀዝቅዟል። ግን እንደዛ ነው። ጋይስ ብዙ አወራን አደል? ዛሬ ብዙ አወራን። ሪክዬ አንቺ ገና ነው የምትመጪው። የኒማን ራኪ ዘኔ አሁን ገና ነው የመጣችው። ሞድሬተሮች ለቀም ለቀም እያደረጋችሁ። ቆንጆ ነበርሽን እግዚአብሔር ይመስገን አሁንም ቆንጆ ነኝ ነ ማልደቾወዳ ብለዋል እኔ አሁን ስለ ውበቴ እያውሮ አይደለም እኔ ስለ ቸርች ጉዳይ ነው እያወራ ያለት ወንድ አጀንዳይን ለማስቀየር ይሆናል ሀሳብ የመጣውን አልቀይርም እዛው ነኝ ግደለኝ አልቀይርም አሁን ወደ ቸርች እንዞራለን እናወራለን እና እነዚህ እሰይ እኔ ኮ የት ይዳለ እና ጣፋት እና ብዙ ብዙ አጥጥፊ ብዙ የሚጠፉ ከዚህ በላይ የሚሉት የሚደረጉ ሰዎች አሉ። አይንሽን ነቀል ተቀል አድጊ አውቃለሁ። ዛሬ ብዙ ሚስቶቻችሁ ፈቷችሁ እንደሚሄድ። ምክንያቱም በነፃ እየኖሩ ነው። ከናንተ ጋር ቀለበት አልተደረገላቸው ለቤተሰብ ሽምግልና አልተላቀም። ቸርች ደግሞ ይዛቸው ሃሌሉያ ጌታ ይመስገን። ቸርች ውስጥ ሳትጋባ አንድ ላይ መኖር አትችልም። ቸርች አትፈቅድም። ይሄ የአሜሪካ ቸርች ብቻ ነው። ይሄ ስፈቅድ ያየሁት መጽሐፍ ቅዱስ ላይ ያልተጋባ ሰው አንድ ላይ መኖር አይችልም። there is no way። አይጣት ነው ሀሜት፣ አይጣት ነው። ሌላውን ሰው ዳውን ማድረግ ምቀኝነት፣ አይጣት ነው። የቸርች ሰዎች ተጠንቀቁ፣ ተጠንቀቁ። እግዚአብሔር ባይዘወይ በራሱ ሰዓት በራሱ ጊዜ በእኛ ሰዓት አይደለም እግዚአብሔር የሚፈርደው፣ እኛ እንደምንፈልገውም አይደለም ሰዎችን የሚቀጣው። የሆነ ቪዲዮ ሰርቼ የነበረ ምክንያቱም እንደዛ ሚስ እግዚአብሔር የራሱ ሰዓት የራሱ ጊዜ አለ ሲቀጣ፣ ቀናተኛ አምላክ ነው። ባይ ዘ ወይ ከእኛ የበለጠ ለቤቱ በቤቱ በተለይ ደግሞ ይሄ ምንድን ነው የሚባለው ቤተ መቅደስን የምትዳፈሩ ሰዎች ማታ ማታ ጭራሽ ደግሞ እንትን የምትወስዱ አላችሁ እንጂ ደንግጬ ሳይጋቡ አንድ ቤት የሚኖሩ ሰዎች በቸርች ማለት ነው። በቸርች ሳይጋቡ ምንም ሳይሉ አንድ ቤት የሚኖሩ ሰዎች እርባተ ቁልቁሉ የሚባለው ምንድን ነው? በእናታችሁ በአማርኛ እኔ እኮ አንዳንድ የአማርኛ ይከብደኛል። ምንድን ነው በአማርኛ ጻፊ ስ እርባተ ቁልቁሉ የሚባለው ኬና ቁልቁሉ። ጠዋት ይወስዳሉ ይወስዳሉ፣ ተሰልፎ ቅዱስ ቁርባን ቅዱስ ቁርባን ይወስዳሉ። እኔ ደንግጬ ልሞት ለነሱ እኔ ደንግጬ ልሞት ቅዱስ ቁርባን ተሰልፎ ክርስቶስን ተሰልፎ ይወስዳሉ። ጉድ ጉድ እኮ ነው፣ እግዚአብሔር ነው የምላችሁ። የቅዱስ ቁርባንን እንግዲህ እኔ አላወራም። እኔ ከአውራ ብዙ ነገር እነካካለሁ። በክርስትና በስፔሻሊ በአሜሪካ ውስጥ ያላችሁ ጴንጤ ቸርቾች ፕሊዝ፣ እናንተ ራሱ እንዳትወገሩ ነው የምፈራላችሁ። ወይ መጽሐፍ ቅዱሱን በደንብ አስተምሩ አንድ ደግሞ ቸርች ውስጥ ለትዳር መፍቼ ሌላ ደግሞ ማራት የምፈልገው ማለት ነው ባብዬ። አንድ ደግሞ መደረግ ያለበት ሰው ሲጋባ አስተምሩ፣ መጀመሪያ አስተምሩ። ለመመረቅ አንደኛ ናቸው ቄሱ ናቸው፣ እዛ ቆማቸው ሃሌሉያ ማስተማር የለም እንዴ? ቄሱ እኮ እኛ የሚያስመርቆ በእኛ ሀገር ድሮ እኛ የምናውቀው አስተምሮ ነው። እግዚአብሔርን እግዚአብሔርን ነው የምላችሁ። ቸርች ሰውን ስታስመርቁ መጀመሪያ ትዳር ምን እንደሆነ በደንብ። እኔ አሁን ሳልማር ነው ቸርችን የተመረቁት፣ አልተማርኩ። ስለ ትዳር ምንም አላውቅም። ምን ማለቅ እዛ ጋር ነው ባይዘው የተጋባት ጨርቹን አልነገር ሰውን ቸርች ውስጥ ስታስመርኩ መጀመሪያ ሰው ሳይጋባ በፊት አስተምሩ ትዳር ምን እንደሆነ ለሁለቱ ማለት ነው። ከዛ በኋላ ነው ሰው መመረቅ ያለበት። ከዛ ደግሞ ትዳሩ እመም ስኖሮ በቸርች የተነገራችሁን እዛ ሂዳችሁ ከማማት ምስጥሩን ከመውጣት ሰውን ከማማት ውጪ ሞክሩ። ሰዎች ውስጥ የሚጣሉ ከሆነ ማይስማሙ ከሆነ የሆነ ነገር ማይስተካከለ ከሆነ ጸሎት ተረጋ ወደ መሄድ ትዳሩ መታከም ወደ አለበት አስተላልፉ። ምንም ችግር የለውም ባይዘው ችግር የለውም። ሰዎች ውስጥ ነው እግዚአብሔር የሚሰራው። ሐኪም ቢታመን ምንሄደው እኮ ባይዘው እግዚአብሔር ሐኪሞቹን ጥበቡን የሰጣቸው እኛን እንዳያድኑን እሱ ነው የሰጣቸው። ከየትም ማንም እኛን አያድነንም። ስለዚህ ትዳርም መታከም አለበት ሰው መጀመሪያ ያ ሳናስመርቅ በፊት ቸርች ውስጥ እና የአሜሪካ ቸርቾች የአሜሪካ ቸርቾች በአጠቃላይ እንግዲህ አሁን ኦሃዮን ተነስቷል፣ አትላንታም ተነስቷል፣ ሚኒሶታም ተነስቷል፣ ዲሲም ተነስቷል፣ ዳላስም ተነስቷል። ሁሉም ቸርች ነው ችግር ያለው። ካናዳም ብላና ልጫ አንዷ ቸርች ጥቅም ለብራችሁ ብቻ አታርጉ። ፓስተሮች ይ እስ ኦኬ፣ እግዚአብሔር የራሱን ሰው ያስነሳል። ቸርቹን አታ የሚያደምቅልኝ ሰው የለም ብላችሁ ሰውን ንስሐ እንዲያደርግ እንዲጸልይ፣ ጊዜ እንዲሰጥ ለራሱ ሳታደርጉ ወደ መድረክ እንዲወጣ እንትን አትበሉ። ኦኬ እግዚአብሔር ባይዘወይ ለቤቱ ለቤቱ ሰው አቅ ሰው አቅ ለእግዚአብሔር ቤት ሰው ድምቀት መሆን አይችልም። እግዚአብሔር ነው እዛ ቤት መድረኩን የሚያደምቀው እንጂ ሰዎች ስለተቀመጡ ሰዎች ስለዘመኑ ምናምን አደለም። ባይዘወይ ቸርቹ የሚደምቅላችሁ እሷ ስላለች እሱ ስላለ አይደለም። እግዚአብሔር የራሱን ሰው ያስነሳል። እዛ ቸርች ውስጥ የናቃችሁት እናንተ ቦታ ያልሰጣችሁት እናንተ ያልፈለጋችሁት እግዚአብሔር ብዙ ነገር የሚሰራበት ሰው ሊሆን ይችላል። ሰው ቆንጆ ካልሆነ ቸርች ውስጥ እኮ ተቸገርን እኮ ሞዴሊንግ ነው እንዲህ እስከምንል ድረስ ዞ አዳማጭነት። ብዙ ሰው የማይወደው ከሆነ ቸርች ውስጥ እኮ ባይ ዘ ወይ ለማገልገል ራሱ እድል አይሰጠውም። ታውቃላችሁ። ይሄን ጋይስ እኔ ስለ ቸርች ነው የማወራው። ድድ ኖ ስ ብዙ ነገር ነው ያለው ቸርች ውስጥ እያንዳንዱ ስታፕ ላይ ደግሞ እኮ እያንዳንዱ ነገር ላይ ደግሞ ስንነካካ የሚደብራችሁ ሰዎች አላችሁ። ሪያልቲ ሰውን ይደብራል። ብዙ እውነቶች፣ ብዙ ሰዎች መቀበል ያቀጣቸዋል። ከዛ በኋላ ይህ ቪዲዮ ስንት የጨርች ሰው ሼር ተደራርጓል? ዘጠና ስምንት ሼር አለው ኖ፣ ዘጠና ዘጠኝ ሼር አለው። ከዛ ውስጥ ለአሜት ነው ሼር የተደረገው በእርግጠኝነት። ዛሬ በቃ አይለኛ ሁለት ሰዓት ሶስት ሰዓት ስልክ የሚያወሩበት ቀን በደንብ አውሩ። አሮን ር እውነት አሁን ና ያ ተደዋውሎ በቃ ማይ ጋድ እንደዚህ አለች። አስተካክሉ። ሮዝስ ነው አስተካክሉ እግዚአብሔር ዝም ይላል። እንደኛ አይደለም። ማሱ ጊዜ ይሰጠናል፣ ምናምን ጊዜ ይሰጣል ማለት ግን አይቆጣም ማለት አይደለም። አሜት አቆሙ ሴቶች እንዳሁን አታርጉ። እናንተ ከነሱ የበለጠ ብዙ ነገር የያዛችሁ ብዙ ቆሻሻ ነገር የያዛችሁ ሰዎች ናቸው። ሰዎች ላይ ለመጠቋቆማቸው እኩል ቸርች ውስጥ ደግሞ ያጠፋ ሰው ካለ እንዳልኳችሁ ነው። ችግር የለውም። ሁለት ወር ሶስት ወር ምሳ ወስተው ወደ ቸርች መመለስ ይችላል። እግዚአብሔር ለቤቱ ሰው አታዋቅ አንድ ሰው ከቸርች ላይ ብሬክ አረገ ወይ ደግሞ ጸሎት እንዲጸልይ ጊዜ እንዲሰጠው ከተሰጠው ቸርቹ ይሞታል ወይ ደግሞ ቸርቹ ይቆማል፣ ቸርቹ ይዘጋል ማለት አደለም፣ አደለም ሽ ነው። ወይ ብዙ ቸርች ውስጥ ባይዘወይ መልክ የሌላቸው የማይታዩ ፊት ለፊት የማይታዩ ብዙ ጸጋ ያላቸው ሲጸልዩ ጸሎታቸው በቃ ቶሎ የሚሰማ ሲዘምሩ ዝማሬያቸው ልብን የሚነካ ብዙ ልብ ውስጥ የሚገቡ ሰዎች አሉ፣ ቦታ የማይሰጣቸው መልካቸው ስለማያምር ደግሞ ደሞ ልክ አይደለም። አቁሙ ፓስተሮችዬ አቁሙ። እግዚአብሔር ይርዳችሁ። እናንተም ጸልዩ ፓስተሮች። ለጥቅም የቆመ ቸርች እግዚአብሔር በእጁ ይፈውሳችሁ። እንደው ለእግዚአብሔር የምትቆሙ ሰዎች ያድርጓችሁ።